አላውቀው ነገር አለ። እኔ ደብሮኛል። ሁሉም ነገር አይነር ሰችቶኛል። ምንድን ነው የሚሰለቸው? ምን አረገቻት? እሱ ብሩኬ ሀይሚን ዐይን ማየት አልፈልግም ብሎ በወንድሞቹ ፊት ሀይሚን ውሻ አድርጓት አንቋሿት። ሰላም ሰላም፣ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? እኔ አለውላችሁ እግዚአብሔር ይመስገን። ጭርስ ይላል ወድም ብሏል ብሩኬ ማለት ነውና ደና ናችሁ፣ እንዴት ናችሁ? ልጅ ሁሉ ሰላም ሁሉ መልካም ማለት ነው። እና ጠዋት ስንረግጠው ምን ስንለው ስንሰድበው ምን ስንለው፣ ያው በስተ መጨረሻ ግን እስቲ መጀመሪያ እንየው። ግን ያው ባይዘዌ በጣም በጣም በጣም የወደድኩት ፓርት ወንድሞቹ ለሀይሚ ምን ያህል ክብር እንዳላት ያሳዩበት ቦታ ነው እና ማለት ነው እና ባይዘዌ እነሱን እንኳን ከበጨንቋ የተነሳ በጸባዩ ሲቀያየርባት ከመሆኑ የተነሳ እንትን ምንድን ነበረ በቃ ጸባያው በጣም ከመቀየሩ እነሱን ሁሉ አማላች ይዛ መጣች ማለት ነው። የኔ ተጨናቂ ሀይሚሻ የኔ ድንቦሽ ቡሽ ና በቃ ስልክም ስደውልለት እያነሳ አይደለም፣ ቢቸግረኝ እናንተን አማላጅ ይዤ መጣሁ አለችና፣ አሁንማ ታላቁን ወንድንም ወንድሙን አውቃለች፣ ሁለተኛ ወንድሙን አውቃለች። ቀላል ነው፣ ብቻ ሄሎ እያለች በጣም ብሩኬን ጋማ ማለት ነው ማለት ነው ብልሽ ብልሽ ግን ማለት ነው። ብሩኬ ግን ለቀልድም ቢሆን የእውነት እንደዚህ መናገር ግን ተገቢ አይደለም ብዬ ነው የማስበው። ማለት ነው ለምን እንደሆነ ታውቃላችሁ? በቃ ጥሩ አይደለም። ቢያንስ ባይዘዌ ፕራንክ ነው ቪዲዮ ፕራንክ መሆኑን መጨረሻ ላይ ተናግሯል። መጨረሻ ላይ ቢሆንም ተስማምተው ተለያይቷል። አልተቃቅፎ ማለት ነገር ግን በጣም ማለት መከባበር ያለበት ቪዲዮ ነው። ወንድማማቾች ላይ ማየት መከባበር እና ብሩክ እና ሀይሚ ያው አልሬዲ ዛሬ ሶስት ሆነው ነው የተገናኙት የተነጋገሩት። ማለት ደስ ይላል። ጥልቅ ጥያት ሊሄድ ነው። አይኗን ማየት አልፈልግም እኔ አልፈልጋትም። ሲጀመር እሷ ከወንድሞች ጋር ከእናንተ እናንተን ይዘ የመጣችሁ ልታጣላይ ከእናንተ ጋር ምናምን ብሎ በጣም ጮሆባት ምናምን የተናገራት ማለት ነው። ነገር ግን ያሁኑ አይደለም እንትን የተገኘው ብሩክ፣ ማን ሀብትሽ ይሆን አሁን የመጣው ወንድሙ ስሙን አላውቀውም። እሱ ይሁን ፕራንክ አድርገውታል ማለት ኦኬ። አስታወስ፣ የሰርጉ ቀን፣ የዋዜማው ቀን ወንድሙ አልሄድም እኔ ሙሽራ ሙሽት ሰርግነቱን ትቸዋለሁ አልሄድም ብሎ ፕራንክ አድርግቶት ብሩክና ሀብትሽ በጣም እየተጨቃጨቁ ነበረ ማለት ነው። እና ብሩክ ያን ነገር ለመበቀል ነው ያደረገው። ታዲያ ሀይሚ እዚህ ውስጥ ምን አገባት እንዴ? ሀይሚ ማድረግ የነበረብህ ከፈለጉ ወንድሞችህ ነው እንጂ ሀይሚ እዚህ ውስጥ ምን አደረገች? እውነት፣ ብሩክ ግን በጣም ከባድ ሰው ነገር ሆነ ለመናገር ማለት። እንደ ልጅቷ ምንም ባል አደረገችው ነገር፣ ትናንት ያውሉ ስድብ እና ያውሉ ግልምጫ፣ ጩኸት የሚደርስባት ዋይ፣ ምን ስለሆነ ነው? በጣም ከባድ ነው ግን ብሩኬ ማለት ነው እውነት ለመናገር ማለት ነው እና አንዳንድ ጊዜ እንደዚህ ነገሮችን ማድረግ አስፈልግም፣ ማለት ተገቢ ለቀልድ ቢሆን በጣም ተናግረካታል። ማድረግም የነበረብህ ወንድሞችንና ነው ፕራንክ ማድረግ ያለብህ ማለት ነው። ነገር ግን እሷ በጣም ደስ በሚል ነገር እኔ ሲጀምር ሀብትሽም እኛም አይተናል። እኔ የትናንት ቪዲዋን እራሱ ስፈልግ ነበር ምንም ሀይሚ ስትጫፈር ምናምን ነው እንጂ ከማንም ጋር ስትጎራረስ የወጣው ቪዲዮ የለም። እውነት ለመናገር ጥፋትም አለብህ ቢባል አንተ ነክ እንጂ እሷ አይደለችም ማለት ነው። ግን ያው እሷ ይሄ በጣም የሰርግ ሰርግ ነው፣ ሰርግ የሰው ልጅ ደግሞ ትልቁ ነገር ሰርግ፣ ሰው ከዘመድ ይተዋወቃል፣ ጉርሻ አለ፣ ጭፈራ አለ ምናምን በቃ ሰርግ የደስታ ነው። ገባህ አይደለ? በቃ እኛ ባህል ደግሞ ጉርሻ የሚባል ነገር አለ፣ ያን ያን መረዳት አለብህ ማለት ነው። ነገር ግን በምንም ቢሆን በቀልድም ቢሆን እሷን ተናግረካታል። ኢኒዌይስ ችግር የለውም። እሷን ስለ ተናገርካት ምንም ነገር አይፈጠርም። ነገር ግን ፕራንክ መሆኑን ነው የሚፈለገው። ያው ኦልሬዲ እኛ በጣም እኔ በጣም እን እንዴት ነው ወንድሞቹን እንኳን የሚናገራቸው ምናምን ብሎ በጣም ወንድሞቹ ራሱ በጣም ተገርመው ነበር። እንደዚህ ዓይነት ባህሪ አይተንበት አናቅም። ይሄ አዲስ ያወጣ ባህሪ ነው፣ ጉርምስና ነው ምናምን እያሉት ነበረና እና ቀኔ የብታ ጅራ ሊሄድ ነው አዲስ አበባ ሊሄድ ነው እንጂ ጥይሽ ምናምን ሲላት እንዴት እንደደነገጥኩ ማለት ነው። እና እኔን ጥላህ ነው እንደምትሄደው ምናምን አለ። እና ከነገ ወዲያ ደግሞ ቅልቅል አለ ቅልቅል አለ። እና ያ ነገር እንትን ይላል፣ ከባድ ነው። እና ኤኒዌይስ ያው ዋናው ፕራንክ መሆኑ ታውቋል። ፕራንክ ነው ተብሏል ማለት ነው እና ያው ፕራንክ ነው። ሀይሚም ደስ ብሏታል ፕራንክ በመሆኑ ይሁን እንደባለፈው አልተናደደችም ምናምን የሁለት ነበር የመሰላት ብሩኬ እንደዛ ሲያገላመጣት እንደዛ ሲጮባት እንደዛ እንትን ሲላት ምናምን ማለት ነው እና አይ እንኳን ፕራንክ ኮና ይህ የሚሻዬ ማለት ነው እና ይህን ብድርሽን ለመመለስ ተዘጋጅ ማለት ነው እና ያው አሁንማ ያ ብሩኬ ወንድሞቹም አሉ ያግዙሻል ማለት ነው ከስር እየተደራረብሽ ብሩኬን ፕራንክ ማድረግ ነው ያለብሽ ማለት ነው እና ቤተሰብ ያው ፕራንክ መሆኑ በጣም ደስ ብሎኛል ማለት ነው እና ያው ብሩኬ ግን ያው ወንድሞቹ ፊት ምናምን ስለሆነ ሀይሚን ብዙም አተንከባከባትም ያፍራ አደለ፣ ግን ማለት ነው። እና ወንድሞች የእውነት በጣም ሪስፔክታ አለ የለ ሀይሚ የሰጧት ቦታ ኦ ማይ ጋድ በጣም ደስ ይላል ማለት ነው። እና ኤንዌስ ቤተሰብ ቪዲዮ ከተመቻችሁ ላይክም ሰብስክራይብ ሼር ማድረጋችሁን እንዳትረሱ፣ የሀይሚና የብሩክ አድራቂዎች ማለት ነው። ግን አንዳንዴ እኔን የምትሰርቡ ሰዎች አሁን ትናንት ብሩኬ ጥፋተኛ፣ ሀይሚ ጥፋት አላጠፋችም፣ ምንም አላደረገችም። እኔ ባይዘቤ ብሩክ ሲያጠፋ ብሩክ ተቻለሁ፣ ሀይሚ ስታጠፋ ሀይሚ ተቻለሁ። እንደዛ ማድረግ